ሐዘን ተሰርዞ ህይወት ይሳቅ ይሆን፣ መከፋት መተከዝ ስቃይ ተደልዞ። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ ድና የተከበራችሁ ቤተሰቦች እንዴት ናችሁ? ግን አልሐምዱልላ ሁሉ ሰላም ነው። እናንተም ሰላም እንደሆናችሁ ተስፋ አደርጋለሁ በያላችሁበት የዓለም ደረጃ የአላህ ሰላም ይዘን ከእናንተ ጋር ይሁን እያልኩኝ ዛሬ ወደ እናንተ አቅር ምጥን ያለች ቪዲዮ መጥቻለሁ ቤት ላይ አዲስ የሆናችሁ ካላችሁ ቻናልን ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። እንዲሁም ደግሞ ነባሮችን ደሞ ቪዲዮን በማየት እንደተለመደው አበረታቱኝ ማለት ነው። ወንዶች እና ዛሬ ወደ እናንተ መጥቻለሁ። በዚህ አጋጣሚ ያው ቪዲዮ ሰራለሁ ወይም ብዬ አላሰብኩም ነበረ እና አጋጣሚውን ልጠቀምና እና ላመስግናችሁ፣ መሰለኛ አንዳንዴ ምስጋና እኮ ያስፈልጋል፣ ግድ ነው አይደለ? እና ወደች ይ ኢትዮፕ ገና ሀ ብዬ ወይም ደግሞ አንድ ብዬ ከጀመርኩበት ሰዓት ጀምሮ እስካሁን ድረስ ከአላህ በታች የእናንተ እገዛ የእናንተ ብርታት አብሽሬ ዜድ ጠንክሪ፣ በርቺ፣ ጎበዝ የምትል ብዙ ናችሁና ሁላችሁንም እንዲሁም ክርስቲያን እህት ወንድሞች የክርስቲያን ወገኖቻችን በጣም መልካም መልካም የሆናችሁ ወንድም እህቶች አላችሁ እና እናንተ ፈጣሪ ያክበርልኝ፣ አመሰግናለው ለው ላለው ሙስሊሞችም ደግሞ ጀዛኩም ላሁ ኸይረን፣ መልካምነታችሁን አይን ፈጋችሁ አላህ ጨምሮ ጨማምሮ ይስጣችሁ። ያው መልካምነት በርግጥ ለራስ ነው፣ ቢሆንም ደግሞ አሳልፋችሁ ደስ አበረታቱን በጣም ነው ደስ የሚለው እና እጀዛ ከላህ እላለው። ማለት ነው ወዶች አጋጣሚውን ልጠቀመው ብዬ ነውና ማለት አሁን ላይ ያሰብኩበት ደርሻ ያለው ወይም ደግሞ ስኬታማ ሁኛ ያለው ብዬ አይደለም ግን ደግሞ ደሞ ያው ስቴፕ በስቴፕ ነውና ቀስ በቀስ ስለሆነ አሁን መንገዱን እየያዝነው ስለሆነ አላ መጨረሻውን ደሞ ያሳምረውና አልሐምዱሊላህ ይደርሻለሁ። ያው ለአመሰግናችሁ የወደድኩት አስር ሺህ ኬ ስገባ እህቴ ሙያ ያ በዩቲዩብ በሶሻል ሚዲያ ያወጣት እሷ ነች። ያው ለኔ ብርታት፣ ጥንካሬ እንዲሁም ለወደፊት እንዲሰራበት ብርታት እንደሆነኝ ሳይክ ሰርተልኛለና እሱን ለእናንተ ለማሰማት ስንል ሌላ አመሰግናቸው የተገደርኩት ማለት ነው። ያው አጋጣሚ እንድጠቀም ብዬ ማለት ነው። ወንዶቼ እና ሙያያን እየገባችሁ አበረታቱልኝ፣ ላይክ ሼር አድርጉልኝ። ምክንያቱም ብዙዎቻችን የማይታወቁ ብዙ የሆነ እና እየገባችሁ አበረታቱልኝ። እሷን በቤቷ ወይንም ደግሞ በቻናሏ ላይ ደስ የሚሉ ግጥሞችን እየገጠመች ልታቀርብ ስለምትችል እየገባችሁ አበረታቷት ማለት ነው። ያው ማታቋት ትኖራላችሁ ብዬ አላስብም ነው። ይሄንን እና ልጆች አበረታቱልኝ፣ አመስግኑልኝ። ቪዲዮ እንዳያችሁ አመስግኑልኝ፣ እሷን አበረታቱልኝ፣ ሰብስክራይብ አድርጓት ማለት ነው። ሀዋይዚ እንተጋገዝ፣ አብረን ተያይዘን ወደፊት ምክንያቱም ይህ ነገር ምንም የሚያስከፍል እንዲሁም ደግሞ ሽቀብ ቁልቁል የሚያስገድ ወይም ዳገት የሚያስወጣ ነገር የለውም። መልካም እና መልካም መሆን ብቻ ነው፣ ቀን እና ለሰው ቤት ቀን ማሰብ ማለት ነው። እና እየገባችሁ አበረታቱ ለሚድ ሚያያን መልካሞች ማለት ነው። አብረን ተያይዘን ተጋግዘን ወደፊት ልንወደስ ይላል ሁላችንም ማለት ነው። በስደት ያለን እህት ወንድሞች እንዲሁም ደግሞ የዩቱብ ቻናል ወይም ደግሞ ሶሻል ሚዲያ ላይ እንዴት በሚዲያ መውጣት ሴት ልጅ ጥሩ ነው መቼም አልገድፈውም። ቢሆን ከሰው ቤት እና ከሰው ፊት ያወጣን ይሆን እንዴ? የተሻለ ነገር ይገኝበት እንዲሁም እንደ ብለን አስበን ነው እና ወደ ሚዲያ የወጣ ነው። ብንተጋገዝ ብንተባበር ደስ ይላል እና አብሮነታችን አሁንም አይለኝ አብረን ወደፊት ጥላለ ወዶቹ፣ አሁን ግጥሙን አሰምቻችሁ እመለሳለሁኝ። ቪዲዮ ኢንትን ከወደዳችሁት ላይክ እያደረጋችሁ ሼር እያደረጋችሁ አበረታቱኝ። ኢንሻአላህ፣ አሁን ግጥሙን አሰማችኋለሁ ማለት ነው። ለኔ ብቻ ሳይሆን ለሁላችንም ደስ የምትለ አጠር ያለች ግጥም ናትና ሙዬ ከዚህ አጋጣሚ እጅ ዛክላ ወይ ሐይረን ሐቢበቴ ከልብ ነው የማመሰግነው። ምክንያቱም ለእኔ ማሰብሽ በቂ ነው፣ ማሰብሽ ብቻ የበቃኝ ነበር እና ይኸው አስር ሺ ስትገቢ ግጥም እገጥማለው ብለሽ ቃል ስለገባሽ ቃልሽንም ስላከበሽ፣ እጅ ዛክላ ወይ ሐይረን ሐቢበቴ ከልብ አመሰግናለው፣ ሽኩረን እላለው። አሁን ግጥሙን አሰማችኋለሁ ማለት ነው ወጆቼ እየገባችሁ አበረታተውኝ ማለት ነው። የግጥሜ ርዕስ አንቺ ስደተኛ ይላል። አንቺ ስደተኛ ቆርጠሽ የዘመሽው እረጅሙን ጉዞ፣ መንገድሽ በሙሉ ሾክ ተጎዝጉዞ፣ አእምሮሽ በናፍቆት ትዝታን አርግዞ፣ በሰላም ተመለሽ ልብሽ ጥሯ እጅሽ ገንዘብ ይዞ፣ አላህ ያስደስትሽ ድካምሽን ክሶ፣ ሀዘን ተሰርዞ፣ ህይወትሽ ሳቂ ሆን መከፋት መተከዝ ስቃይ ተደልዞ አንቺ ማለት እኮ አንቺ ማለት እኮ በምትደጉሚው የሚሰበር ቅስምሽ ራስሽን ትተሽ ሌላ የምትኖሪ ለተራበ ሁሉ ቀለብ የምትሰፍሪ ማንም ምንም ቢልሽ የማታሳፍሪ ግን የዋህነትሽ በጣም ስለበዛ ሁሉ ሰው ተጠቅሞ የጣለሽ ጉዴዛ! ከረሃብ ያደንሽው የሚያይሽ በዋዛ ደከመኝ የማትል የምትሰራ ተግታ ገንዘብ ለማግኘት ከስንቱ ተዋግታ አንቺ ውዷ እህቴ የፊቴ ማያ የእጅ መስታወቴ። አንቺ ውዷ እህቴ የድካሜ ብርታት ሳዝን መጽናኛዬ ስደት ስጦታዬ። ብዙ ቀን ብዙ ወር ብዙ ዓመት ነጎዴ። ህይወት እንደዋዛ በሰው ቤት ነጎዴ። አንቺ ስደተኛ የእኔ ውዷ እህቴ ክፉሽን አልስማ ካለው በህይወቴ። አንቺም ስደተኛ እኔም ስደተኛ ታዲያ ምን ቸገረሽ የዱን ሰራተኛ ቀን ስትለፋው ላለሊት የማተኛ አላህ አንቺ ጋ ነው የኔ ስደተኛ አላህ ካንቺ ጋ ነው የኔ ስደተኛ። እና ግጥሜ ይሄን ይመስላል ወንዶችዬ፣ እንደምታዩት እንደሰማችሁት። ግን ይመስለኛል አንድ ብደግመው ነው አሪፍ ነው አጭር ስለሆነ በጣም አንዴ ልድገመው ማለት ነው። የግጥሜ ርዕስ አንቺ ስደተኛ ይላል። አንቺ ስደተኛ ቆርጠሽ የዘመሽው እረጅሙን ጉዞ መንገድሽ በሙሉ እሾክ ተጎዝጉዞ አእምሮሽ በናፍቆት ትዝታን አርግዞ በሰላም ተመለሽ ልብሽ ጥሯ ጊዳ እጅሽ ገንዘብ ይዞ። አላህ ያስደስትሽ ዲካምሽን ክሶ ሐዘን ተሰርዞ ህይወትሽ ሳቂ ሆን መከፋት መተከዝ ስቃይ ተደልዞ። አንቺ ማለት እኮ አንቺ ማለት እኮ በምትደጉሚው የሚሰበር ቅስምሽ ራስሽን ትተሽ ሌላ የምትኖሪ፣ ለተራበ ሁሉ ቀለብ የምትሰፍሪ፣ ማንም ምን ቢልሽ የማታሳፍሪ። ግን ዋህነትሽ በጣም ስለበዛ ሁሉ ሰው ተጠቅሞ የጣለሽ ጉዴዛ! ከረሃብ የዳንሽው የሚያይሽ በዋዛ ደከመኝ የማትል የምትሰራ ተግታ፣ ገንዘብ ለማገኘት ከስንቱ ተዋግታ አንቺ ውዷቴ የፊቴ የማይቻ የእጅ መስታዋቴ። አንቺ ውዷቴ የድካሜ ብርታት ሳዝን መጽናኛ ስዴት ስጦታይ። ብዙ ቀን ብዙ ወር ብዙ ዓመት ነጎዴ፣ ህይወት እንደዋዛ በሰው ቤት ነጎዴ። አንቺ ስደተኛ የኔ ውዷቴ፣ ክፉ ሽን አልስማ ካለው በህይወቴ። አንቺም ስዴተኛ፣ እኔም ስዴተኛ፣ ታዲያ ምን ጀገረሽ ቢሉን ሰራተኛ፣ ቀን ስትለፋውላ ለሊት የማተኛ አላህ ካንቺ ጋር ነው የኔ ስደተኛ፣ አላህ ካንቺ ጋር ነው የእኔ ስደተኛ። እኔ ወልቼው አለው በጣም የምሬ ነው። መላቸው ማለት እኛን ስደተኞቹን የሚገልጽ እኔም ብቻ ሳይሆን መሰሎቻችንን የኔ መሰሎች በስደት ያለ ነውን የሚገልጽ አጠር ያለች ቪዲዮ ናት። እና ያው ነው ያሰማኋቸው። እንደምትወዱት ተስፋ አድርጋለሁኝ። ያው እንግዲህ ከእናንተ የሚጠበቀው ቪዲዮውን እስከመጨረሻው በማየት በመስማት ላይክ በማድረግ አስተያየታችሁን በመስጠት በማበረታታት እንደተለመደው ማለት ነው ከጎኑ ሆኖ ላለው የሀገሬ ልጆች። ያው ዛሬ የመጣሁበት ቪዲዮ ይሄንን የመሰለ ሸር ላይክ እያደረጋችሁ አበረታቱን። ላይክ በማድረጋችሁ አትችሁ ሰብስክራይብ